ሱታምህም ደግሞ የአማረ እንዲሆን መቼም ዑምራ ያደረግክበትን ቪዲዮ ባሳይህን ቦታ ላይ መልሰህ ተመሳሳይ አይነት ኮንቴንቶችን እንደማስለቅ ተስፋ ያደርጋለሁ። አላህ ይህንን እድል ሰጥቶሃል። ትልቅ እድል ነው፣ ይህንን መጠቀም ያስፈልጋል። ከባድ ነው። ሦስታቸውም አደጋ ውስጥ ናቸው። ፍቅረኛውም እሷም ተጠያቂ ናት። በዝምታ ነው ሐሳቡን የገለጸው የነበረው፣ ግን ድንገት ላይቭ ላይ ገብቶ ደግሞ ኮሜንታተሮች የእሱን የውስታዙን መልእክት ምናምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናቸው? ውድና የተከበራችሁ ቤተሰቦቼ እኔ ጋ አልሐምዱሊላህ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁ ስጡን ፕሊስ ፕሊስ። ላይክ ማድረጋችሁ አትርሱ። ወደ ዛሬው ቪዲዮ ከተመለስክ በኋላ ተመሳሳይ አይነት ነገር ውስጥ የምትገባ ከሆነ ትንሽ ጥሩ አይሆንም ለአንተ እኔ ዋነኛነት መልክት የሶች አለሁ እንደ ማህበረሰብ ነው ውርደታችን እንደ ከዚህ በፊት ላይቭ ላይ ይሄን ቪዲዮ እንደዚህ ሪፖስት አድርጎ እራሱ አዳምጦታል መልክቱ እንደደረሰው አይቷል ደስ በሚልም መንገድ ይሁን እየጠየቁት ከዛ እኔ ዱርዬ አይመክረኝም ምናምን ባለው ነገር ብዙዎች ኢሳምን እየተቁ እና ብዙዎች ሀሳብ እየሰጡ ይገኛሉ። ለምን ዝም ብትል ይሻል ነበረ፣ ምክሩን ጥሩ ምክሩን ተቀብለህ መጥፎ ነገር ባታወራ ጥሩ ነበረ፣ ከአሊሞች ጋ መልስ ባትሰጣት ጥሩ ነበረ፣ ብለው ብዙዎች ቪዲዮ እየተቀባበሉት ይገኛሉ። እንደኔ ግን እሱ ዝም ብሎ ቪዲዮውን እንደደረሰው ብቻ ተመልክቶ ነበረ። ያው እንግዲህ ተመልካች ላይ በገባበት ሰዓት አስወርተውታል። ብቻ ብዙ ነገር ከዛ በኋላ ብቻ መነጋገሪያ ሆኗል። ይፈጃ ይላል አይደለም። ችግር ምንድን ነው ምታደርጉት? ለምሳሌ ፕራንክ ተብሎ ፕራንክ ማያመጣው ጣጣ እያለን ፕራንክ ተብሎ የእሱን ፍቅረኛ እሱን እወድሃለው ብላ ፕራንክ አደረገች። በድንገት ደግሞ ጓደኛው እኔም እወድሻለው ለአንቺ ስሜት ምናምን አለኝ ምናምን በመሀል ሁለት ጓደኝ እኔ እንደሚመስለኝ ሶስቱም አደጋ ውስጥ ናቸው። ይሄ ነገር እንደሚታወቀው ዩቲዩብ ላይ ብዙ ውሸት ነገሮች፣ ድራማ፣ እንደዚህ ነገሮች ይካሄዳሉ እና እንደዛ ካልሆነ ሪል ላይፍ ላይ ከሆነ ሶስታቸውም አደጋ ላይ ናቸው። ሀሳቡን ያመጣችው ፍቅረኛው ተብዬ እሷ ነች። ሀሳቡን ያመጣችው እሱን ፕራንክ ላድርገው ወደዋለሁ። በኮሜንት ኦዲንስ ተነሳስቼ ነው ብለ ነበር እና ይህን ሀሳብ ለምን ወደ ተግባር ቀየረችው? ኮሜንት ላይ ደግሞ አብዛኛው ሰው ደግሞ እሷም የሶስት ስሜት አላት የሚል ነገር ይስተዋላል እና ምን ተፈጠረ የሚለው አብረን እኔ ግን ከባድ ነው ዝምተኛ ሰው በቃ በሚወደው ሰው ሲመጣ እንዲህ ነው፣ ዝምታውን ሰበረ። ለሚመጡ ቤት አንዳንድ ምግቦችን አዘጋጅቻለሁ እና እዚህ ጋር ዶሮ ለተደስኪልስሞ

ነው ምሳሌ ማለት ነው። አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። አሀ እንደኔ ቀይ ናት እንዴ የዘጠና ዓመት አረጊት ናት። እባክሽ ታውቂያለሽ፣ ሁልጊዜ ሳይሽ አርስቴን ነው የምታስታውሽ። እንደሷ ግርማ ነው ምሳሌ ማለት ነው። አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። አሀ እንደኔ ቀይ ናት እንዴ የዘጠና ዓመት አረጊት ናት። ሴት ልጅ የምትሰቃየው በከሌ ነው። ሴት ልጅ የምትኮዳው በከሌ ነው ብለን እስኪ አርስት አንስት ማንም ላይ ማንም ላይ አንለጥፈው። አለምናት ለሴት ልጅ ችግር የምትሆንባት አለምናት ሴት ልጅ የምትከብዳት አለም ናት ለሴት ልጅ በጣም ብዙ ችግሮችን በጣም ብዙ ጫናዎችን የምትሰጠው ማን ነው? እንዲህ አድርጎ ዓለምን የሰራት ማን ነው? ዓለም ለሴት ልጅን ለዚህ እንድትከብድ ያደረገው እሱን ሁላችን የራሳችን የምንረዳው ነገር አለ። ነገር ግን ዓለም ለኛ ደግ አደለች ሴቶች ሴቶች ሞኝ መሆን የለባቸው ደግማ ቶ ነው ግን አንቺ ሞኝ ከሆንሽ ነው አጉል የዋህ ከሆንሽ ነው። ዓለም ለየዋህ ሴት ዓለም ለደግ ሴት ዓለም አንገቷን ድፍት ላደረገች ሴት አትሆንም። ህግን ለምታቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት እኔ የምትል ሴት ራሷን የምታስከብር ሴት ራሷን የምታስቀድም ሴት ራሷን የምትወድ ሴት በራሷ በማንነቷ በክብሯ ላይ የማትደራድር ሴት ስትሆኝ ነው አለምን የምታሸንፈት። አለበለዚያ አለም ትረግትሻለች፣ ታስለቅስሻለች። ሞኝ ሞን የለባቸውን። አለም ለሴት ጫካኝ ናት። ለማ ለዋ ሴት አለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረገሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የአለም ጨካኔ ኮ የሰነፍ ወንድ አንቺ ኮን በዞነሽ የሰነፍ ወንድ አገልጋይ አርጋ ታስቀምጥሻለች። ጓዳ ታስቀርሻለች። ካልሲ አጣቢ ታደርግሻለች። ለምን ብለሽ ጨካኝ ሆኜ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበሴ ስትሆኝ ይበሉሽ ደጋረ ኮበያቸው ውጪ። ሴቶች እህቶቼ መንቃት መቻል አለባት። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናትንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ራሳችን ነን። እዚህ ውስጥ እንስራ። ሀያ አራት ሰዓታችንን በመጠጥና በመዝናናት አደለም የምናሳልፈው። ሀያ አራት ሰዓታችንን ሾፒንግ ቦል በመሄድ እንዳሻንጉሊት እቃ በየቀኑ እየገዛ ያ አደለም ሴትነት። ሴትነት ማለት እዚህ ላይ መስራት ነው። ራስሽን ማወቅ ራስሽን መረዳት ነው። ጨካኝ መሆን መቻል አለብን። በዚህ ጊዜ እውቀታችንን ለማግኘት፣ ለመረዳት፣ ለመማር ሴት ልጅ ጨካኝ መሆን አለባት። አጉል እንዲንድ እያሉ መኖር መቅረት መቻል አለበት። የሴትነት ትርጉሙ ሲገባን ሴት ልጅ ማለት ራሷን አስከብረ ሀያ አራት ሰዓቷን በአግባቡ ተጠቅማ ተምራ ራሷን ገንብታ ወይ ባለሙያ ሆና የሙያ ባለቤት ሆና ሰላሳ ቀን ሰርታ የሰራችበትን ተቀብላ ራሷን የምታስተዳድር ነች እንጂ የማንም አገልጋይ አደለች። በመብቷ ላይ አትደራደርም። ይህችን ሴት ማንም ሰው ተሻምቶ ነው የሚያገባት። መልክሽ አይደለም፣ የትምህርት ደረጃሽ አይደለም፣ የሰውነትሽ ቅርጽ አይደለም፣ ለራስሽ የሰጠሽው ቦታ ራስሽ ላይ ያስቀመጥሽበት ቦታ ነው። ግን ዓለም ትዋሸሻለች። ዓለም አንገትሽን ታስደፋሻለች። ዓለም የምትጠቀመው አንገትሽን ለማስደፋት ዓለም አንቺን እንድታቀረቅር የምትጠቀማቸው መሳሪያዎች አሉ። ማናቸው? አንዱ ትዳር ይሉታል፣ ፍቅረኛ ይሉታል፣ እናት አባት ይሉታል፣ ጎረቤት ይሉታል፣ ጓደኛ ይሉታል። እነዚህን ሁሉ ነገር ተጠቅማ ነው ዓለም አንገትሽን የምታስደፋሽ። እነዛን ሁሉ ዞር በሉ ብለሻችሁ በትክክለኛው መንገድ ሄድሽ፣ ግን ለሴት ልጅ ክብር ያለው ባል፣ ለሴት ልጅ ክብር ያለው ቤተሰብ፣ ለሴት ልጅ ክብር ያለው ማንነት፣ ጓደኛ፣ ስራ፣ ሁሉ ነገር ይኖርሻል። ዓለም የምትጠቀማቸው ክፉ መሳሪያዎች ግን አንቺን አንገት አንገትሽን አንገት አንገትሽን እያለ ጓዳ ሊያስቀርሽ እንትና የሚባል ሰነፍ ሰውዬ ካልሲ አጣቢ አርጎ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ምግብ ቀቀ አርጋ ልታስቀርሽ፣ አለም ልታስደፋሽ አንገትሽን ከመጣች፣ ማንም ሴት መቀበል የለባትም። የዛሬ ባለታሪካችን እንዳደረገችው፣ የዛሬ ባለታሪካችን ልመን ማይልመን አንዶች። ቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁን፣ ላይክ አድርጉኝ ፕሊስ፣ ፕሊስ፣ ላይክ ማድረጋቸውን አትስቱ አትርሱ። ኮሜንትም አሳብ ብትሰጡኝ ይህን ብትሰሪ ይህም ብትሉኝ በጣም ደስ ይለኛል። ሐሳብ ስጡኝ። ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። ቤተሰብ እንሁን አብረን እንደግ እላለሁ። ቅማንቻ ሐሳብ አያልቅም። የሚገፋን ሰው አንድ ማድረግ ግዴታ አይደለም። ስራ መስራት ኢንዲፔንደንት መሆን አይደለም ግዴታ ነው። ሰው የሚበላ የሚጠጣ ሰው ሊሰራ ግድ ነው፣ መስራት አለበት። የሚሰራ ሰው የሚወደውን ሀገር ያደርጋል። የሚወደውን ሰው ያገኛል። በዛ ሰው በጀትን ብቻ አይኖሩ እኔ ብጋብዝ ምጋብዘ በእኔ ደበኔ በኔ ኢንካም ልክ ነው። ከአንተ ምትጋብዘ በአንተ ኢንካም ልክ ነው። በእኔ ኢንካም ልክ የምታውቀው እኔ ሥራ ነው ማለት ነው። ካልሰራ እንድፈልግ ታደርገኛለህ። ሰዎች ደግሞ ያልሰራን ሰው አያከብሩም። ሀይ፣ እንዴት ናችሁ? በዚህ ሳምንት የለበስኳቸው ልብሶች ላሳያችሁ እና እናንተ ደግሞ የትኛው ሞር እኔ ጋር ይሄዳል እና የትኛው አሪፍ ነበረ የሚለውን የእናንተ ምርጫ ኮሜንት ላይ ሳውቅ አረቦች በባህላቸው ክብዣን ባዘጋጁ ጊዜ ዳቦን በስጋ በማድረግ ለእንግዶች ያከፋፍሉ ነበር። ታዲያ አጋባዡ የእንግዶቹ ቁጥር ከስጋው መጠን የሚበልጥ ከሆነ ወይንም ስጋው ያንሳል ብሎ ከሰጋ ነውሬን ይሰትሩልኛል ለሚላቸው ቅርብ ጓደኞቹና ቤተሰቦቹ ባዶ ዳቦን ይሰጥ ነበር። አንድ ግለሰብ እንደዚህ አይነት ዝግጅት ነበረው፣ ይህንን አደረገ። ከጓደኞቹ መካከልም አንዱ እንዴ ዳቦ እኮ ስጋ የለውም በማለት ሰው ፊት ተናገረ። እሱም ልክ ነህ የለውም

ሚዲያ ላይ መጠቀቅ ያለበት አንዱ ነገር የቤተሰብህን ጉዳይ አደባባይ ላይ አለማስጣት ነው። ምክንያቱም ነገ ምን እንደሚፈጠር እርግጠኛ መሆን አይችልም። አይ ድንገት ላስላት ብሎ አንድ ቃል ቢወጣ ክፉ ቃል ብትናገር መላ ቤተሰብህን ነው አደጋ ላይ የሚጥለው ገባሽ። ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበረ። ከወደዳችሁት ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አትርሱ። ሐሳብም ስጡኝ ላይክም አድርጉኝ። ቻው።